ተቃቅፎ ይተኛል። ጉድ በል ጎንደር። እኔ እኮ የሚገርመኝ ደግሞ ሙሌ እነዚህ የዋዎች ናቸው እንጂ በኢንቦክስ አሰቃዩኝ። አቤት ምንም የተጣሉትን የሰዎች ምናምን ነገር ይላሉ። እንደ ሚስጥራውጥ እስከ መናገር እኮ አልችልም። ሚስጥራውጥ እስከ እንደት ይላል። ሰርፕራይዝ አላችሁ ብል ይገሉኛል። እፍን እኔ ወንድም ነው።

ይሰማል። ግን ኤርፎኔ ኤርፎኔ ፌክ ናት ጋይስ። መስመስ እንዴት ነሽ? ሁሉ ሰላም? ምን አዲስ ነገር አለ? የሰማል መሰለኝ ነበር። እንዴት ያመልጣል? ማንም እንኳን አብረው ደስ ያለህ

እኔ ደግሞ ይሄ ደግሞ አትላገቢኝ፣ ቆይ እስኪ አድግ፣ እነማን ናቸው እያለ ተው። አምላጌ ግን ተው ተው ተው ግን እስተመልከተን ላ ጆሮን አሸፍንብን። እግሬን ከማሳያችሁ፣ ፊቴን እያለቀስኩ መሆኑን እንድታዩ ፊቴን ላሳያችሁ።

አላልኩይሙለረን ምንም አላልኩም አይ ግን እውነቱን ለመናገር እውነት በጣም ደስ ብሎኛል አንድ ላይ ደግሞ ዛሬ እንደምናያቸው ተስፋ እናደርጋለን አቤል በጣም ደስ ብለል ደስ አይለኝም ታዲያ አንቺ ደሞ ሁሉም ነገር ሲሪየስ ሲሆን ያስጠላል። አንዳንዴ ሙድ መያዝ አለብሽ። ሜሪ ምን ቁጭ ብለሽ ታዳምጪኛለሽ? ነይ። አንቺም ደንግጠሻል። አላ አንቺስ መች ነው ባለ አምስት ኮከብ ሆቴል ላይ ካላንቀባረረከኝ አልመጣም። ፍቅር ማለት እንደዚህ ነው። ተመልከች እና ትወዘኛለን። ያ ባለ አምስቱ ኮከብ አምስት ቦታ ይድፈኑሽ። ማግደስ ናንተ የምትወስደኝ እኔ ባለ አምስት ጉድጓዱስ ነው። ተያዘንካ እንጂ ጋር ምን ገባው። አንተ እኮ አታፍርም፣ ታደርገዋለህ። እሱን ዘፈን ዝፈን። መጀመሪያ ከስራ ገብተህ እንዳታባሩኝ። ሰዎች ስማ፣ ስማ፣ የምትሰራው ምናምን ባለ አምስት ኮኮብ ሬስቶራንት ቡክ ልታደርግ ነው ወይስ ለማን? አንቺ

አሌክስ፣ ወይ ጉድ ብቻ። ዛሬ እናገኛቸዋለን። ጋይስ ዛሬ ተጠባብቃችሁ ቁጭ ዋል። ሁላችሁም ታጥባችሁ ታጥናችሁ እናገኛቸዋለን። እና ማን ምናገኘ ላይላ፣ ማንም ቤት እንዳትሄዱ። ታጥባችሁ ጥናችሁ የማዳም ቅመሞችን፣ ስራችሁን ጨረሳችሁ ወይ ጉድ። በጣም ቢዚ ናቸው። ባይ መግባት አይችሉም ዛሬ ይቅርታ።

አንተ ከመኪና ውስጥ ማትወርደዋል አይደል? እንዴ ነው አይወራ? ነው ማሪያ፣ ምን መኪና እንኳን እንረካለን። አንተ ከመኪና ላይ ነኝ እኮ ነው። ሰው አምስት ኮኮብ ሆቴል ላይ ባናት ላይ ይሄዳል። አንተ ምንድነው እንዴ? አምስት ኮኮብ በጣም አቃጠለች። አይ አይደለም፣ አንቺ ደግሞ አምስት ኮኮብ ነው እንዴ? እኔ አይደለም፣ ሽቶ ነው። በቃ ሽቶ ሽቶ ነው ያስቀልድ። ሽቶ የታለ ደግሞ? ገብቶ ነበር እኮ አሁን ዘግቶኝ ወጣ። አንቺ እና ሰላም ታፈልገል? ሰላምም አላለኝም ዛሬ። ገባ ገልምጦኝ ወጣ። ነገር ተቀይሯል ኖ ሞር ሲንጎ ስሚ ሚሊ ስታ እዚህ ቲክቶክ ላይ ስታገቢ ጊፍት እንደዚህ ነው እንዴ ወረደ እንዴ ትናንትና እኔ ማማ ራሳቸው ራሳቸው ያጋቡና ራሳቸው ነው የሚመርቁት ደግሞ ኧረ ኧረ ረስቼ ሊስት ነበረኝ አቤሎ